ሆኖም ይመስለኛል እንትን አለማወቅ ነው። እኔ ብዙ ሰዎች አሉ የኔ ታላላቆች ቤተሰቦች የራሳቸው እድሜያቸውን ቀንሶ ነው የሚሆን እድሜያቸው እኔ ነው እኔ ምናምን እኔ ዛሬ እኔ ዛሬ ያንቺ ልጅ ያንቺ ልጅ እንደተወለደች እኮ ያሳብቃል እኮ ለምን በት ብትቀንሺ ያርማል ወይ ችግር ታውቃለች የሚያቅሰ እኔ አልኳት ለእራስሽ ለማወቅ ብለሽ እንኳን ኖ ታድርጊው ለምን እንደዚህ እድሜ ማወቅ ደስ ይላል። የራስሽን እድሜ ትክክለኛው ስታወቂ በጣም ደብኪማችም ለምን እኮ ይወድሻሉ። አንደኛ ደግሞ ማለት ነው ኖኖኖኖችን ቢኖሩ የኔን እድሜ ሲቆጥሩ አይገኙም። የራሳቸውን የማያቁትላቅ እኔ ካጎቴ ልጆች ጋር ያደጉ ብዙ ነገር ታላቅ ታናሽ ምናምን አሏ ኖ ቢኖሩም በጭራሽ ሊቆጥሩ አይችሉም። የራሳቸውን ሲቆጥሩ አንቺ አታውቂም። እንደ እሷን በአንድ አመት ትበልጫታለሽ እሷ ታንስሻለች ምናምን እየተባለ ነው። እኛ ያለ ቲፍቲፍ ነው። ቲፍቲፍ ብሩ እኮ ነው። ዝም ብሎ ነገር ነው። ቃሉ እንዴት ነው የማላውቀው። ወይኔና ነው ብዙዎቹ። አንቺ ብቻ አይደለሽም። ብዙዎቹ እድሜያቸውን አያውቁም። ከእኔ ጀምሮ ማለት ነው። እኔ ግን ለምንድን ነው እንትን ምለው በመጣውበት ዓመተ ምህረት እዚህ ሀገር ስመጣ በ16 ዓመት፣ ከዛ ደግሞ እዚህ ሀገር ሰላሳ ሰባት ዓመት ቆየው። ስለዚህ ሃምሳ ሰባት ዓመት ብዬ ነው በስነ ስርዓት እየተደገኩ የምኖረው። ለምን በእንትኑ ነው የመጣሽው? አዎ እዚህ ሀገር። አዎ ልጅ ነበርሽ? ፍንዳታው ነሽ። ኤዊ እና ሰዎች ብዙ ጊዜ እድሜያቸውን እኔ ባል ይዞኝ ነው የመጣው ፈረንጅ በአስራ ስድስት ዓመት ተጠረሰሽ አድለሽ፣ ጅቡቲ ጠፍቼ ገብቼ፣ ታላቆች ናቸው የመጡት ማለት እኔ ስመጣ ማለት ትንሽ አብረን ከማለት ግን የእነሱ ዕድሜ ከኔ ያንሳ ሲናገሩ ማለት ነው። ለምን እንደማያውቁት አውቃለሁ። እኔም ራሴ በገባሁበት ዕድሜ ቆጥሬ ነው እንትን ያልኩት እንጂ ትክክለኛ ሁ የትኛው ቀን የተወለዱ እንደ ፈረንጆች አሁን ለምሳሌ በዚህ ቀን ተወለዱ ምናምን የሚል የምንመርመር መንከል ሁላችንም የምንመርመር፣ ከዛ ሰርፕራይዝ ይሆናል እውነት ሀቀኛ ሆኖ እሲ እኔ ልጅ ክሉ አለኝ። በፊት በየስድስት ወሩ ነበር የማረገው። አሁን ደግሞ በአመት አንድ ጊዜ ለካንሰር ምናምን መጠቀቅ አለብን። የማፀ ምርመራ በጣም ወሳኝ ነው። እኔ እድሜን አውቀዋለሁ። እኔ ሀምሳ ሰባት አመቴ ነው። ከዚህ በላይ ጠይቂ ለማረጋገጥ ኖ ኖ፣ ሁሉሽም ጠይቂ ከምሩ፣ ፈቴን ነው። ማንም አቀያዘ የለም። እዚህ ግን ምርመራ ሁሉ እናደርጋለን። እንዴ ቀልድ ነው፣ አርጊማ አይባልም። ግን ወንድም ስላለኝ ታላቅ ወንድም አለኝ። ታናናሾች ደግሞ ያጎቴ ልጆች አሉ። አብሬያቸው ቁጭ ብዬ ያደግኩት ማለት ነው። ለዚህ ምንም የእኔ እድሜ አያጨቃጭቅም። ሌሎቹ ይናገራሉ የት እንደተወለድኩኝ ራሱ የሚያውቁ ስላሉ ምንም ችግር የለም። እና እኔ ጂሴፓ ብቻ ብዙዎቻችን አናቅም ደግሞ ከኛ ብቻ አይደለም፣ አረቦች ማያውቁም። አሁን ትምህርት ቤት ስንማር ድሮ ትምህርት ቤት ስትገቢ ምናምን ብዙ ጊዜ እድሜያቸውን አያውቁም። ልክ እነኛ ማለት ነው ለምን ሁሉም እቤት ነው የተወለደው። እቤት ነው የተወለደው ግን በኃይለስላሴ ጊዜ ነው እንደተወለድሽው ይን ያል እንትን አልሽኝ። አዎ በኃይለስላሴ ጊዜ ነው የተወለድኩት። አንቺ መቼ ነው የተወለድሽው? ኧረ እኔ ኃይለስላሴን አላውቀውም። እኔ እናት እንኳን አታውቂውም። መንግስቱን እንኳን በደንብ አላውቀውም። እኔ እናት እና በመግዜ ነው የተወለድሽው? ሰባ ምናምን ውስጥ ነው የተወለድኩት። ከሰባ ሰባት በኋላ የተወለዱ ልጆች ያካሉ። አሁን ለምሳሌ አንቺ በሀያ አደግ ነው የተወለድሽው ኧረ በኢህአዴግ ለምን የሆነ እንትን ምንድን ነው የተባለው? መናትሽን ሰባ ምናምን ውስጥ ነው የተወለድኩት ማለት። አንቺም እንደ ጣሊያኖቹ ጀመርሽ እኮ በጣሊያን ጊዜ እና፣ አንቺ በማን ጊዜ? በደርግ ጊዜ ነው የተወለድሽው? በደርግ ጊዜ ነው የተወለድሽው። እኔ ይኸውልሽ ደርግ ይሁን የአዲግ ይሁን አላውቀውም። ግን ማለት ነው ትምህርት ቤት ይጃ አልነበረም። አቃለው ይኸውልሽ፣ መለስም አቃለው ከዛ ቀጥሎ ማነሱሙ ይ ይሄ ማነሱሙ የሚባለው እና በዘጠና ነው የተወለድሹ ማለት ነው። እኔ በዘጠና አልተወለድኩም። እንዴት ነው በፈረንጆች ነው የምትይው? አበሻ በፈረንጆቹ። እኔ በፈረንጆቹ ዘጠና ምናምን እኔ አላውቅም። እንግዲህ እናንቺ እሱን አንቺ ሆኖ ማጅሴፓ ለምን በያድንገርሽ የልሽ እኔ ማውቀው በደንብ ማለት ነው በዘጠና ሶስት ለምሳሌ ስምንተኛ ክፍል ነበርኩኝ ስማር የነበረው ማለት እና የዛን ጊዜ ማ እንደሆነ አታውቂም። የህድዩን መለስን አውቃለሁ። እንዲ መለስን በደንብ ነው ማውቀው። ምን ሆነች ነው መለስን አውቃለሁ። ገባሽ? በደንብ አውቃለሽ? አውቃለሁ። ተወለድኩ ማለት አይደለም ግን አውቃለሁ ያልኩሽ እንጂ ከዛ በፊት ነው የተወለድኩት። ይገባል ለዚህ ማለት ነው። ሰማንያ ሊገባ ሲሆን የተወለኩት እና ይህንን በደንብ ነው ማውቀው። ከዛ ሁለተኛ መንግስት ማነሱም ኃይለ ሥላሴ አይለ ማንም የሚባለው የደቡቡ ሰውይአለው። ከዛ አብይ ሶስት መንግስት ማለት ነው አስብ። ከዚህ በኋላ የሚመጣውንም ደግሞ ድርግም አድርጌ ይልበላሉ። ይህን አውቃለሁ። በተረፈው ግን ይህ እንትና ማነው ኃይለ ሥላሴ ክብርት ሲ በታሪክ ነው ማውቀው። የአዲግን እንዴት አታውቂም? ቀላል አቃለ እንዴ ምን ሆነ ነው እንዴ ፖርትሜን የበለውት እንጂ ምንድን ነው የምትለው እንዴ ጨፍሬ ምን ብዬ። በዘጠና ምናምን ውስጥ እኔ ትምህርት ቤት ዘጠና ሶስት ስምንት ያክፍል ከሆንኩኝ እንግዲህ አስቡ። በዘጠና አምስት በዘጠና አራት ድልበር የመጀመሪያ የተከፈተ ጊዜኛ ነው ትምህርት ቤት ሲገቢ በስንት አመትች ነው ኢትዮጵያ ውስጥ ምገቢ? አይ ደብል ልትመጪ ትቻለሽ። ለምሳሌ እኔ በጣም ጉበዝ ተማሪ ነበርኩኝ እና ምንም እንትን የሚል አይደለም ግን እንደዚህ ምናምን፣ አሁን እንደዚህ በስነ ስርዓት ይሄ ምንድን ነው የምትመታውን ደግሞ ያመጣችሁት ነገር አለ፣ ኪድ ምናምን ምናምን እሱ ያምርሻል። እኔ እናት ትምህርቱንም በስነ ስርዓት የተማርኩት በስንት መከራ ነው። ጨርስ መጨረስነውሁን እንደ አንቱ ካ ብዙ ሰዎች አለን፣ ብዙ ሰዎች አሉ፣ ብዙ ሰዎች አለን። እድሜያችንን በትክክል አናውቅም፣ ግን ማንም ሰው አላውቅም ብሎ የሚል የለም ሴቭሬ ሁሉም የመጣለትና ደግሞ ምንም ማድረግ አይቻልም። ቄስ ትምህርት ቤት ከወርቄ ጋር ተምር ያሉ። ቄስ ትምህርት ቤት ብማር ኖሮ አማርኛ በደንብ ይችል ነበር። እኔ ቄስ ትምህርት ቤት አልተማርኩም። የሚገርማችሁ ግን በደንብ ነው የምትናገር። መናገር ነው እንጂ ጽሑፍ ምናምን አማርኛ ዜሮ ነኝ። ባይዘ ብዙ ሰው እንትን ይላል እና በጣም ችግር አለብኝ እና ቄስ ትምህርት ቤት አልተማርኩም። በጣም የሚቆጭ እንግሊዝኛ ከአንደኛ ክፍል ነው ኢትዮጵያ የሚያስተምሩት። አረባሽ ነው የተማርኩት እንኳን እና አሁን አዲስ ነገር ልንገርሽ ቁም ነገር አሜሪካን ውስጥ አሁን ሽማግሌዎቹ አሮጊቶቹ ሄዱ። እድሜያቸውን እየቀነሱ ነው እየገቡት በሰባ ሰባት ካወቅሽ ደርግንም በታሪክ ነው ማቀው የኔና ሲወራ ነው ምናምን ተብሎ ሲወራ ሰምቻለሁ። ይልሽ ልንገርሽ አንድ ነገር አሁን አሜሪካን ውስጥ ብዙዎች የእኛ ሰዎች ሲገቡ እድሜያቸውን የቀነሱሉ እንደገና ያቁማሉ። እንደዚም ብለው የተናገሩ አሁን ሞርፎሎጃቸው እየተናገረ ነው። ማለት ገላችን ያወራል እኮ እኛ የፈለገን ብንል። እንዲ ብሏቸው ጉብጥ እያሉ ነው ሜርሲ ያልኩት ጉብጥ ብለው እንደዚህ ምናምን ድክም እያላቸው ነው የሚሰሩት። ገባሽ? አሜሪካን ውስጥ ለምን መሰለሽ? ትክክለኛ እድሜያቸውን ስለማያውቁት በደንብ አልተናገሩም፣ ወይም ደግሞ አውቀው። ቆይ ቆይ ሊጨርስና ትነግሪኛለሽ። ከዛ እነሱ ይሰራሉ ሁሌ ሁሌ በጣም ደክሟቸው ምናምን እያለከለኩ ነው የሚሰሩት። እና ለምን ጡረታ የዛ ሀገር ጡረታ መውሰድ አይችሉም? ለምን እድሜያቸው ግን ነው በትክክል። ከኔ በታች ከኔ ታናሽ ጓደኛለችኝ አለችኝ። እና እኔም ደግሞ ከኔ ታላቅ ሆነ። አሁን ከኔ ጋር ሲታዩ እኔ የምበልጣቸው የሚመስሉ አሉ። እና የኑሮ ደረጃ የሚባል ነገር አለ። ገባሽ እሱ መጎሳቀል፣ ምና እንደሱ ሳ መድከም። ዝም ብለሽ ተኝተሽ ምናምን የምትነሽ ከሆነ አበባ ነው የምትመስዪው። አሁን እኔ ተኝቼም አላውቅም። ሁሌ ነው የምሰራው። ግን እግዚአብሔር ይመስገን ጤና፣ ቆንጆ ነሽ። ምንም ምን አለ መሰለሽ የዕድሜ የዕድሜ ብቻ ሳይሆን አንዳንዱ፣ ይሄ የምናገረው ነገር ትክክለኛ ነገር ነው የምናገረው። ያንቺን ጎን አትዩ፣ ያንቺን አትዩ። ብዙዎች ግን ደርግ፣ ይኸውልሽ፣ አዳምጪ፣ ጭንቀት አለ። አሁን ኢትዮጵያ ውስጥ ያሉት የእኛ ታናናሾች ትልልቅ ይመስላሉ። ስላረጁ አይደለም፣ ገባች። ጭንቀት አለ። ብዙ ነገር አለ፣ ስትረስ አለ ምን አለ ብዙ ነገር አሁን እዚህ ሀገር መጥተው ማለት ነው አንዳንዶቹ የሆነ እንትን የሚሉ የሆነ ግርጅፍጭፍ የሚል ሰው አጋጥሞ ሻክም ለምን የወረቀት ጭንቀት አለ የምን ጭንቀት አለ የብዙ ነገር ቤተሰብን የመርዳት ምን ማለት ምናምን፣ እና ስራ ደግሞ በየቀኑ መስራት ምናምን። እኔ አሁን እንደዚህ ቁልጭና አንድ ልጅ ራሷ በዩቱብ ላይ ስለዚህ ነገር ተናግራለች እድሜያቸውን በደንብ ሳይናገሩ እየመጡ እዚህ አርጅታ እያጎበጡ ነው የሚሰራውት። እባካች ስትመጡ በትክክል መዝግቡ ብላ ተናግራለች። ከምር እውነቴን ነው። እንደሱ አይደለም እኔ በእንደዛ እንትን አለለም። አቅም የሚባል ነገር አለ። አስተዳደግ ገባሽ። በልጅነታቸው ያልተያዙ ያደገ ሰው የሆነ እኔ እንደዛ አይደለም ገባሽ። ለምን ብት ብዙ ጊዜ ኢትዮጵያ ነት የሆነ ያረጀ ፊት አላችሁ ይባላል እና ነጮች ይላሉ ግባሽ፣ የሆነ ሰላሳ ሀያ ምናምን ሆኖ የሆነ ርጅት ያለ ፊት ያላቸው አሉ። እና እኔ እንደዛ እንትን አለን። የኑሮ ደረጃ በሚባል ነገር አምናለሁ። ኑሮ የሚባል ነገር አለ፣ እውነት ነው። ብዙ ራስንም አለመጠበቅ ራስንም፣ እኛ እዚህ መጥተን ነው እንጂ የኔ እናት ድሮ ነው ያረጀ ነው ሀገራችን ራሱ የሚቆጠረው እኮ ከውጭ ሀገር የበለጠ ነው። ቀን የሚቆጠረው ራሱ እንደሱ ሳይሆን፣ በቃ ኑሮ ራሱ የኑሮ ደረጃ ይባላለና፣ ለማንኛውም ብቻ ስለ ሀቅ ስለሆነ አፍሪካ የተባለ እድሜውን ያህል መናገር ወዳለሁም። ቀን እናቃለን፣ ኤቭሪቲንግ እናቃለን። በማስረጃ አንቆጥርም እኮ አይደለም፣ አንቆጥርም አይደለም፣ ኖኖ አይደለም ያ ማለት ሳይሆን ቤተሰቦቻችን ቤት ስለሚወልዱን እንደዚህ አስበው እንኳን ቢጽፉት ሲጠፋባቸው አይፈልጉትም ለእኛም አይነግሩንም። ላ ይሄ የታወቀ ነው። ይሄ ማንም የሚያውቀው ነው። ግን አይ አበሻ ድብቅ ነው አይናገርም። ኖርማል ጸባያችን ነው ተፈጥሯችን። እድሜ ይታወቃል በፊትም በምንም እየ እየሄድሽ እየሄድሽ ስቴጅ እንግዲህ አንገታችን ላይ እኮ የሆነች ነገር ብስት ትላለች መሀል ላይ የሆነ ዕድሜ አካባቢ ላይ ሲደረስ የሆነ አንገት ላይ እንደዚህ የምትመጣ ነገር አለች። ፈረንጅ የሚያውቀው ጥቁሮች የሚያጡት ሞችነት ነው። ምን ይመጣል አንገታችን ላይ? ደግሞ አንገት ላይ እዚህ እዚህ መሀሏ ላይ ወይ ጉርጉድ ትላለች፣ ሽብሽብ የምትመጣ ነገር አለች። ይሄ የእድሜ መግለጫ መሆኑን ነው። ኦኬ። ወይ ጉድ እኛ እንኳን አልተጎረደም እኛ ያው ነጮቹ ናቸው የሚያስተጉሩ በነጮቹ ነው እና የእድሜ መግለጫ ነው እዚህ ጋር ጉርጉድ ካለች እና ሽብሽብ ድሮ ጉርጉድ ቢልልኝ ኖሮ ይሄ ግንባራችን ግንባራችን ስንጥቅ ስንጥቅ የሚለው ግንባራችን እርጅና አይደለም ጅጅሆነ ነገር ተወቅታ ነው ተብሏል እኮ እንደ ተወቅቶ ጅጅ አምሳ ሰባት ናት አታስታውቅም ሰላሳ ነው የምትመስለው እያለች አዎ፣ አላልኩሽም አንቺን ብቻ ለ እኮ የምለው እኔ በፋሚሊ የራሱ በደንብ የማውቀው ነገር ስላለ ህፃን ትመስላለች ለማለት ፈልገው ነው እነሱ። በፊት አይታወቅም ህፃን ትመስላለች እያሉሽ ነው። እውነት ነው። እና ይሄ ምንም ችግር የለውም እኮ እግዚአብሔር፣ እንኳንም እድሜ የሰጠን እንኳን የሚኖርን ሴፋ ግራፍ ፈረንጅ በሻማና ና በኬክ በሻምፓኝ ነው የሚያከብረው እድሜውን በየቀኑ በየዓመቱ ከምር። እኛ ምን እናከብራለን? አዎ አሁን ድሮ አናከብር ማቅ

የአንድ አመት ፎቶ አለኝ ከነ ዓመተ ምሕረቱ ተጽፎ ማለት ነው። ቁጭ ብሏል። ለዛ ነው ልጅማ ሆነውን ይደረጋ ዳቦ ተደፍቶ ኮካሬ ምንም ነገር ሳያስይዙኝ የሆነ ዳቦና ሻማ ነገር እንደዚህ አድርገው ው ይደረጋል። ከዛ ካደግሽ በኋላ ነው የማይቆጠረው። ብዬ ንመስል በግድ እንደዚህ ብዬ ፈጥጬ አይኔ ብቻ ነው የፈጠጠው። በስማማ አይኔ ትልቅነቱ። አይ ብቻ ስንትን ቆንጆ ነሽ። እድሜ ጸጋ ነው ግን ማለት የፈለግኩት እኔ ብዙ ጊዜ ስላየው ነው። ትክክለኛ እንኳን አውቀሽ እንኳን ታላቅ ሆነሽ ትነግሪያቸው የሚከፉ ሰዎች አሉ፣ የሚከፉብሽ ሰዎች አሉ። ከምር በቃ አይፈልጉም፣ አይፈልጉም በቃ ያ ነው ነው እኔ በዚህ ስራና በዚህ አገር አሁን እኔ የኔ ታናሽት የምትባለው የተወለደችው በደርግ ጊዜ ነው። የኔ ደግሞ ተከታይ እድሜ ስንት ነው? ስት 16 ዓመት ነው ትልሻለች። ሙቹ ነው ነው ቀጭን ስለሆነች እድሜ አስራ ስድስት ሴት ዮከ ልጆች ያነሽ እኮ ምን ነካሽ? እኔ ያስቀኛል። ለምን መስ አለማወቅ ነው ኃጢአት አይደለም። ይሄ ሙድ ነው እና ቀልድ ሊሆን ይችላል።